ለኢትዮጵያ ከፍታ በሚል መሪ ቃል በጎ ፍቃድ ቀራግሎ ዘርን፣ ሃይማኖትና ቀለምን፣ ሀገርን ሳይለዩ ቀበሌ፣ ዞን፣ ከተማ ሳይወይ ሳይወስናቸው። በየትኛውም የኢትዮጵያ ክፍል በመንቀሳቀስ ከፍተኛ ስራ በመስራት በአሁኑ ባለንበት ዘመን ጠብን፣ ችግርን፣ ጭቅጭቅን ባለመልቀቅ በጎ ሥራን ብቻ በመስራት አምባሳደር ሆኖ የተሸለሙት ወጣት ቲክቶከር አግማሴ ኖራሽትን የሜዲያ ተሸላሚ ነው። የምስክር ወር እንተሰላሚ ነው። አግኖሴ የከተማችን አምባሳደር ነው። ዘር ሃይማኖት ቀለም ሳይለይ በሁሉም የኢትዮጵያ ክፍሎች በመንቀሳቀስ ጠዋሪ ቀባሪ የላቸውን ወገኖቻችን በማየት ሌሎች ኢትዮጵያን እንዲማሩ በማድረግ በጣም ከፍተኛ ሥራ እየሰራ ያለ ልጅ ነው። ዛካችሁን ሞራል ስጡልን። ከማስቸከርኳቸው አንደ ቁማችሁ ቁማችሁ አመስግኑት፣ ክብር ስለሚገባ ነው። ክብር ስለሚገባው አመስግኑልን። እጅግ በጣም ደስ የሚል ነው። ሞራል ምስጋና ስጡልን። በሁሉም የኢትዮጵያ አካባቢዎች መንቀሳቀስ ከፍተኛ እገዛ በመምጣት እጅግ በጣም ስራውን በታማኝነትና በቀናነት ነው የሚያገለግል። ስለዚህ ውጭ ያሉትን ሀገር ውስጥ ያሉትም ደጋፊዎች ሙሉ በሙሉ በአግማሴ ተማምነው ነው እገዛ እያደረጉለት ያለው። መራስትልን እንግዶችን አመሰግናለሁ። በክብር አስቀምጡልን። እንግዶችን አስቀምጡልን። እናመሰግናለን።